ኦኬ፣ ለካ የማይገባው አንዳንድ ሰዎች አሉ ማለት አቅጣጫ መጠቀሚያ ማለቴ ነው። እሺ፣ የማይገባው አንዳንድ ሰው አለ ስትል አይን አይኑን እያየ ተናገር። ግልጽ ነው። ምንድን ነው ያልከው? ድንጋዮች አላችሁ። አሉ አሉ። ሚስቴክ ሊያሰርህ የነበር እኳት። እንዴ፣ እኔ አላምንም። ቦቼ ነማ እናንተ። ቦቼ ነ ቦቼ ነ ምን ልትል ነው? አ የኔ ነገር ተሻለ ብዬ ሳልጠየቀ አንተ ሰውዬ ግን ተወኝ። ብዬ ላስተዋውቅሽ? እንዴ ኮብሎችን አውጣለሁ። አንተ ወንድ ነህ ጫፉን ከሆነ አሳያለሁ። እሺ ነገር አንተ አንተ ደግሞ ነው ለምቦጭን እዚህ ምንጣፍ ይመስል ይዘርጋው። አታ የማን ለምቦጭን እንደ ምንጣፍ የተዘርጋው ስለ አንተ ለምቦጭ ነው። አንደዲ ከባለፈው ጀምሮ መስመርን በጣም እያለፍክ ነው። ወደ የትኛው መስመር? በእናቱኝ እኔ ለራሴው ተመረረ ይዝኝ እምቢ ካለ ግንባር ነው በሽጉጥ መደፋል ጠዋት እኮ ግንባሬን ሲበላኝ እኮ ለካ ለሽጉጥ እያመቻቸኝ ነው። ያሬድ ምንድን ነው ችግር አለ እንዴ? አሬል በአኪያቺ ጸጋ ሌላ ፎቶ ሰርታ የአሬድና ቤዛ ወይ ጸጋ፣ ቆይ ይህች ልጅ ግን ምን ምናደረጋት ነው የሚሻላት? አሁን ደግሞ ምን አደረገች? የአሬድና የቤዛን ፎቶ ለቤዛና ታሳይታ አቧጨቀቻቸው? እኔ እኮ ከጠዋት ጀምሮ ምንድን ነው ጆሬን የሚበላኝ ላሉ፣ ለካ አንተ ይሄን ሊያሰማኝ ነው። በዛ ደግሞ ለያሬድ ቀይ ካርድ ሰጠችሁ አይደል እንደዛ ነገር በቃ አሁን እላችሁ ነገር እሺ በሉኝና አሜን በሉኝ አንተ ያማል እንዴ እዚህ ሰው ተጨንቆ ስለምን አሜን ማለት ነው የምታወራው ግድ የላችሁም እሺ በሉኝ አይ ቦቼ የአንተ ነገር ስለማይታወቅ መጀመሪያ ምን እንዳሰብክ ተናገር ይኸውላችሁ የኔ ምርቃት የሞለች እርግማኔ ካፌ ካፊ ጠብ አትልም ጠብ እና እና ማሽ ካላችሁ በቃ ጸጋ ልረግማት ነው የምር ነው እመኑኝ የምሬን ነው በቃ ያኔ ውጤቱን ተይዛላችሁ እንደዛ ኮነማ ይመች በላውን እርግማኑ ነው አስነበው አንቺ ጸጋ የተባልሽ ልጅ ለሲኖ ጎማ ይስጥልሽ እ ምን ነው? አረ ይሄ ነገር ይደብራል። ትንሽ አስተካክለው? የምን ላድርግላት? ቪት ላይ ኮሮላ ላርገው እንዴ ዲዛይር። እስቲ ከመኪና ወጣ። አንቺ ጸጋ የጠገበ ፈረስ ይርገጥሽ። አሜን። እናንተ ልጆች አሜን አትሉም እንዴ? ግድ የለም። ምን እያልኩ ነው? አንተ ዝም ብለህ ርገማት። ቀጥል። ጥፍርሽ ይናቀል። አሜን። ቅንድብሽ ይላጭ። አሜን። ግንባርሽ ተገልጦ መላጣ ሁኚ። አሜን። ግንባርሽ ይሸብሸብ። አሜን። ወንድ ራቅሽ ይሽሽሽ፣ አይጠይቅሽ። አሜን። እብድ ይሳምሽ። አሜን። እንዴት ናት? ምን ሆነህ ነው አሁን? ሳይውል ሳያድር እኔ እርግማን። አንተ ደግሞ ተረጋጋ፣ ተረጋጋ። አሜን ሰላም ጤና ይስጥልኝ። ቁቀር ፈልጌ ነበር። እኔ ትእዛዝ በአማርኛ አልቀበልም። እረ እባክህ፣ እና ምን ይኸውልህ፣ በእንግሊሽ በቦምቦልሽ ዛሬ ሥራ ረፌ ብል ቦምቦል ለመጣብኝ በእንግሊዝ ቁቀር ግ አይ፣ ሰውዬ እንግዲህ ተምሬያለሁ ካልክ መናገር ነው። አረ ምንም በወጣ ምን ኮማ አይነኝ፣ እርስዎ የተማሩት ንገሩኝ እንጂ ታዲያስ ድሮም እኮ አንተ እላይ ላይ ትምህርት ቤት ቢገነባ እኮ የማይገባህ ደነዝ ማህይ ብንሆንክ እኮ አውቃለሁ። አረ፣ አንተ በምንሳሳተ ነው። እሱ እኮ ሁሌ ልክ ነው ፍጹም። አሁን ለማንኛውም የኮከሩን አንጭ በእንግሊዘኛ ንገር። እንግዲህ እኛ የተማረ ሰዎች ምን እንላታለን? ኩከሪሽን፣ ኩከሪሽን እንላታለን። ይኸውልህ። ውይ ለካ አንቺ አልተማርሽም። በቃ ላንቺ እንዳይከብድሽ ስለማትችላት ቀለል ላድርግልህ። ኩከር፣ ኩከር በት አልገረመህም? አልተደነክም? ሚኪ እኔ እንደ ኧረ እንደው በእንግሊዘኛው ሚኪ ማለት ለእኛ ለምሁሮቹ ሲሆን ሚኪ ሽን፣ ሚኪ ልስ እንላታለን። ለእናንተ ሲሆን ግን ሽን፣ በሆድህ በሆድህ ዋጣ አድርገህ በሆድህ በላት። ስለዚህ ምን ትሆኛለሽ ሜካ